ኻሊብ ትሁትን በቅናት ተነሳስቶ ፈነከታት። እጅግ በጣም ያሳዝናል። ትሁት ስሜታዊ ሆና ወደ ውጭ ወክል አድርግ ብላ አባባን አስፈቅዳ ሄደች። እዛም በሄደችበት በት ቦታ ከሆነ ሰው ጋር ቆጭ ባለችበት ኻሊብ አያት። አሁን ላይ ኻሊብ ስሜታዊ ሆኖ ከቤት መውጣት የለብሽም፣ ለስራ ነው ወደዚህ የመጣሸው በማለትም መጥፎ ንግግር ተናገራት። እሷም ደግሞ በፍጹም አይመለከትም ሰራተኛ እንጂ ሌላ አይደለሁም፣ በማለት መለሰችለት። የትሁት ልብ ተሰበረ። ለምን ሲባል ኢደንን ሲያደንቅና ዳኒ የእውነት በጣም ነው የተጎዳው። የትኛው ቤተ ክርስቲያን ሄዶ ቢማጸንም ኢደንን ማግኘት አይቻልም። ቆንጆ፣ አስተዋይ፣ መልካም ሴት ናት በማለትም ለትሁት ነገራት። ትሁት ይህን ጊዜ የቅናትና የንደት ተሰማትና ለሁሉም ኻሊብን እንደማታፈቅረውም ተናገረች። ሰላም ወድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርቲ ይዘመተናል። እንግዲህ ዳኒ ከቤት ወጥተዋል ዛሬ። አባባ በእርግጥ ይቅርታ አድርግልኝ። አንተ ይቅርታን አድርገ ይቅርታ የምታስተምር መልካም ሰው ነው። እኔም ለመጨረሻ ከዚህ ቤት ላልመለስ ወጥቻለሁ ብሎ ጓዙን ይዞ ወጣ። ዳኒ በጣም አሁን ልቡ ተሰብሯል። ቲናንም ድጋሜ እዛ ቤተሰብ ላይ ከደረግሽ የሚያጋጥምሽን ነገር አታቂውም። የአንቺን ክፋት ተከትዬ በጸጸት አለንጋ እየተቀጣሁ ያለሁት እኔ ነኝ፣ በማለትም ሁሉንም ነገር ተናገራት። አሁን ግን የበላይነት ካባን የምንኮናንበው እኛንን ተጎኔ ቁምልኝ፣ አለችው። ይህም ቀን አንድ ቀን እንደሚመጣ ነግሬህ ነበር። አሁን አንድ እኩል ሆነናል፣ አለችው። በአንቺ ምክንያት ኢደንን አጣሁ፣ ከኢዱ ጋር ተለያየውልሽ፣ እንኳን ደስ አለሽ፣ አላትም አባባ ቲናን ለማሸማቀቅ ሲል በተናደደበት አጋጣሚ እያስታወሰ እንደሆነ ለሁሉም ነገራቸው። እናም ቲና በጣም ደነገጠች። የትኛውን ልንገርሽ እያሰቃየሽኝ፣ ወይስ ደግሞ ከዳኒ ጋ ላይ ላይ ስትዳሪ የነበረውን የትኛውን ብሶቴን የትኛውን በደሌ ልንገርሽ ሀላት ይህን ጊዜ አባቧም ክፉ ንግግር እንድናገር አትገፋፊ፣ በማለትም ጥሎ ወጣ። በዚህን ሰዓት ኢደን እየሰማችሁን፣ ማመናቃታት አባባ አይናገርም፣ ፓራላይዝ ሆኗል፣ አያቅም፣ አያስታውስም በማለት የሰሩበትን ግፍ ሳያስበው ዘረገፈው። ኢደን በዚህን ሰዓት ጥላቸው ወጣች። አባባ ተመለሽ ብሎ ቢለምናትም በፍጹም አልመለስም እንዳሄድ ፍቀድልኝ እዋከን አለችው። አባባም ካልሽ እሺ፣ ግን እኔ ስሜታዊ ሆኝ የሚስጢር አወጣሁኝ እንጂ ይሄን ማውጣት አልፈለግኩም ነበር አላት። አባባ ጭራሽ ላይ ላይ እንደዚያ ሲያደርጉ ሲያሰቃዩ ለኖሩ ሰዎች ሚስጥር ታስብላችኋለ? አለችው ዳኔ የኔ ልጅ በጣም መልካም ሰው ነው አላት። ጭራሽ አለች። አዎ እኔ ሊያድን እራሱን ሰውቷል እና ዳኒ ደግሞ ይሄን መጥፎ ስራ ሊጎዳኝ ሳይሆን እሷ ስለ ገፋፋችሁ ነው፣ ሲላትም እወክን አባቧ አሁን ስለ እሱ ማውራት አልፈልግም፣ ስለዚህ እንሄድ ልሄድ ፍቀድልኝ አለችው። እሺ በማለትም ፈቀደላት። ትሁት አሁን እንግዲህ ሌላ ሀሳብ ውስጥ ገባች። ምንድን ነው የቤቱ ድባብ ጭር ብሏል። አባባ የት ሄደ ሲላትም፣ ውክል አድርግ ብሎ ነው የሄደው አለችው። እሺ ሌሎች ሲላትም፣ ዋክ ካሊብ ዳኒና ኢደን ተለያዩ አለችው። ምን አለ? አዎ በም ምክንያት ቲና አባባን ስት ስትገፋፋው ያን ጊዜ ታሞ እንደነበረ ላይ ላይ ስትዳሩ የትኛውን ብሶት ልንገራችሁ ሲል ኢደን ሰማች። ከዛም ተጣሉ ተለያዩ አለችው። የፈጣሪ ያለ ይከብዳል። ዳኒ ጉድ ሆኗል። አላት እንዴት አለችው ኤደን እኮ በጣም መልካም አስታዋይ ለየት ያለይ ሴት በቃ ቆንጆ ሴት እሷን እኮ የትኛውን ቤተ ክርስቲያን ቢሳሉ የማያገኟት ናት አሁን እሷን በየት ብሎ ያገኛል ሲልም ትሁት ቀናች ታናደደች እንደዛ ነው አለችው አው የምሬን ነው አላት ጥሩ አለች እና ስራ መስራት ጀመረች። አሁን ዳኒ በጣም ቴና ትሁት ላይ ተናደደ ና ሄደ። አንቺ በጣም ክፉና አስመሳይ ሰውነሽ አላት። ምን አረኩኝ አለችው። ጭራሽ ምን አረኩኝ ክፉ አረመኔ አላት። እንዴት ያባይ ማወቅ እያወቀ እንደሆነ ማስታወሱን ሳልነግሪኝ ሲላትም እብል ከኔ ነገርኩ አልነገርኩህ ከአጽያተስ ቃል ጸዳህ ድረስ ምንም የምታመጣው ነገር የለም እውነትን ይዘያ እንጂ እውነት ደግሞ ከኔ ጋር ስለነበረች አለችው። ከዛም ተናደደ በጣም ይቅር አልልሽም፣ ክፉ ሴትነሽ ክፉ ዳን ያጨኸብኝ። አርፈ ተቀመጥ የራስ ጉዳይ ደግ ወንክ አለችው። በአንቺ ምክንያት ተለያየን ተኢዱ ጋር ሲላትም የራስ ጉዳይ ወንዶች አንድ አይነ ናችሁ አለች። ከዛም ተናደደና ውጣ ሌብ ስችለው ጥሏት ሄደ። እንግዲህ ትሁት አባባን አስፈቀደችው። በእርግጥ አባባ ጠራት። ምን ነሽ ነው ልጄ? እኔን ይክፋይ። ለምን ተከፋሽ? አፈቀርኩት ያልሹው ሰው ምንድን ነው ሲላትም፣ አፈቀርኩት ያልኩ ሰውማ አገባ አባባ። ታዳ ቢሄድ ምን ይሄዳ? የተሻለኳለ። አይ አልፈልግም፣ በፍጹም ትሁቴ። እኔ አባትሽ ደግሞ ደግሽ እንደምድረሽ ቃል ገብቼልሻለሁ። ስለዚህ ሌላ እድል የለም። ያለሽ ማን ነው ሃላት አባባ ሽ በቃ ታልክ አለችው። ወደ እስራኤል ግባ አለችና ትንሽ ከቆየች በኋላ መጽሐፍ እያነበበ አባባ አገኘችው። አባባ ውግ ማድረግ ፈልጌ ነበር አለችው። ብቻሽን አላት። አዎ ምን አለብኝ? እሽ ችግር የለውም ብቻሽን ካልሆነ ሀላት ብሆን ችግር የለውም ስትልም እሺ በቃ ዜላትም፣ እሷም እሺ ብላ ወክ ማድረግ ሄደች። ከሆነ ሰው ጋር ቁጭ ባለችበት ኻሊብ አያት። ኻሊብ በዚህን ሰዓት በጣም ተናደደ፣ ስሜታዊ ሆነ። ከዛም እንዴት ልታደርግ ቻለች በማለትም ትዕግስቱን ተፈታተነው። እቤት መጥቶ ትሁት ተወክ ስትመጣ አገኛት። በር ላይ ጠብቆ ትሁት እየታበርሽ ሲላት ወክል አደርግ ወጥቼ ማን ጋር እንዴ አለችው። ከዛ በጣም ተዛሬ ጀምሮ ከዚህ ቤት እንዳትውጪ ማንም አለማንም ፍቃድ አባዬን ኳ አስፈቅጄ ነው። ምን ተፈጥሮ ነው ካሌ አለችው። ከማን ጋር ነበር? የትም ቦታ የምትንዘላዘይበት አይደለም። ይሄ የስራ ቦታ ነው። ለስራ ነው እዚ የገባሹ በቃ አላት። እንዴ ምን ነው ነው አለችው። ተናገርኩኝ ሲላትም እሺ ብላ ወደ ላይ ወጣችሁ? በሰዓቱ በቃ ማን ፈቅዶላት ነው? በቃ ይህ ኮ የስራ ቦታ ነው። አዋለካ ልጅቱን አለው። አባባን ምን አለ ውልክ፣ አባባ ትሁት ከቤት መውጣት የለባትም ስራ ከሆነ ስራ ነው። አለዛ የወር እረፍቷን ወስዳ እንደፈለገ የትዝለልበት። በፍጹም እዚህ እንደዚህ እየወጣች እንደፈለገ እንድትገባ አልፈቅድም ሲልም፣ ምን ምን አገባ ልጄ ናት። በዛ ላይ አስፈቅዳይን የወጣችው ማን ጋር እንደሆነ የታቃለ ማንም ገርተውን አንተ በፍቅር አይነት ታውሮ ስታሰቃየኝ እሷ ተሬ ጎን ሆና እዚያ ያደረሰች ልጄ ናት። ልጄ እንድትናገር አልፈልግም አለ። አሁን ትሁት ለኢደን ኻሊብን እንደማታፈቅረው ሌላ ሰው እንደሆነ ነገረቻት። ኢደን፣ በጣም ትገርሚያለሽ። እኔ አንቺ ፍቅርሽን በጅች ለማስገባት እጥራለሁ፣ አንቺ ሌላ ሰው ላይ ነሽ። አታደርግውም። እያቀለድሽ ከሆነ ይሄ ጅል ቀልድ ነው አለቻት ይልሽ ኢደን፣ እያቀለድኩ አይደለም። እኔ ካሊብን አፈቀርኩት ያልኩት ምን ያክል እኔና የማፈቅረው ሰው ዋጋ እንድንገናኝ ዋጋ እየከፈሽ እንደሆነ ማወቁን ስለፈለግኩ ነው። ስለዚህ እሱን አላፈቅረውም ሀለቻት ተይተይ፣ በፍጹም ስትልም፣ እውነቴን ነው ኢዱ ሀለች ኢደን በጣም ተናደደች እና፣ በቃ እኔና ፍቅራሽን በጅሽ ለማስገባት ብዙ እየወንኩኝ እዩልሽ ያኛውን ፍቅረኛን በእጅ እንዳስገባሽ ተረጅኝ ሃለቻት! በቃ ሁሉም ሰው እዛ ቤት ጤነኛ የለም። አህለችና ጥላ ሄደች። አሁን ኤደንን ዳኒ ቢለማመጥ ምን ቢል አይነን ላፈራ አለችው። ዳኒ አሁን ከቤት ወጣ። በጣም ያሳዝናል። ልቡ ተሰበረ። አባባ አሁን ቲና ላይ ትልቅ ከባድ ውሳኔ ወሰነ። በአንቺ ምክንያት ሌሎች ሰዎችንም እንዳስቀይም አደረግሽኝ፣ ይሄውልሽ፣ እመኝ ያንቺን ይቅርታ አልፈልግም ሲላትም ሁሉንም ነገር ታቅ ነበር አለችው። የትኛውን ልንገርሽ? ሁሉንም ያንቺን ክፋት በሙሉ አውቃለሁ አላት ከዘመቻ ይቅርታ አባባ ተጸጽቻለሁ፣ ስትልም ያንቺ ይቅርታ በማለት ይቅርታዋን ረግጦ ሄደ አባባ። በዚህን ጊዜ ትሁት ቲና ታናደደች። ማንም ሰው አይወደኝም፣ ማንም ሰው እኔን ሰላም አይወዱኝ። ለማንም ሰው ርህራሄ ማድረግ የለብኝም ወደፊትም፣ ደግሞ በቃ ይቅርታቸውንም አልፈልግም። ቲና አስቢ አስቤ አለች። አሁን ይህንን ቤት ምን ባደርግ ነው ይህንን ቤተሰብ ግልብጥብጡን የማወጣው? እያለች አቀደች። ዳኒንም ቀጥራ እዩ፣ ልክ አንድ እኩል ሆነናል። አሁን አብረን ህይወታችንን እንቀጥል። ከገኔ ብቻ ቁም፣ ህይወታችንን እንቀጥላለን። ያንን ቤት ግልብጥብጡን አውጥተን የራሳችንን ኑሮ እንኖራለን። ገንዘባችንን በእጃችን እንይዛለን አለችው። አንቺ አረመኔ ውሻ፣ በአንቺ ስህተት መስሎኝ አሁን ዛሬ በጸጸት እየተቃጠልኩ ያለሁት ከዛሬ ጀምረሽ እዛ ቤተሰብ ላይ ብደርሺ እኔን አያድርገኝ፣ ተናገርኩኝ በማለትም አስፈራራት። እሷ ግን ልሰማ አልቻለችም። በዚህ ሰዓት አማራጭ የላትም። እንግዲህ ኢድን እና ዳኒ ተገናኝተው እባክሽን ይቅርታ አድርጊልኝ ኢዱዬ፣ እባክሽን ደግሞ ይቅርታ አድርገሽልኝ ነበር፣ አሁን ምን መጥቶ ነው ዋግሽን ተጸጽቻለሁ ሲላትም በፍጹም ይቅርታ አላረግለም አንድን መልካም ሽማግሌ ለመግደር ከመተባበር በላይ ምን አለ? በማለት አባረረችው። ሰብስክራይብ እያረጋችሁ